በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በጌታችን በመሬታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ደግነቱ ፍቅሩ፣ በጸጋው ብዛት በህይወት በጤና የቆየን የቆያችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ ዕዳ በደላችንን ለመክፈል መስቀል ላይ በተሰቀለ ጊዜ እንዳይተከፈለለት የዳነ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዲያል ነው ፍቅር የሰጠን ህዝቦች የሆናችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ እግዚአብሔር ፈቅድ አሁን ተነጎዳ እሁድ ማታ ሰኞ ማክሰኞ ኦገስት ሦስት አራት አምስት እንዲሁ ሐምሌ 27፣ 28፣ 29 ማታ ማታ ለደጎ ለቸር መድኃኔዓለም ቤተክርስቲያን ህንፃ ማሰሪያ ገንዘብ እናሰባስባለን። ሊባርከን ብደጃችን ላይ ቆሟል። የሚለምንሽ ማን መሆኑን ብታውቂ አንቺ ትሰጪው ነበረ ብሏታል ሳምራዊቷን። የሚለምን ማን እንደሆነ እናውቃለን። በእውነት በአራኪያችን የኖርንበት የወለድንበት የተራርንበት የተከበርንበት ቃል የማይገልጠው ፍቅር ብድራት የሰጠን ደግ ጌታን እና የምናገለግለው የእሱን ቤት በመስራታችን እድለኞች ነን። ተዘጋጅታችሁ ጠብቁ ነ እግዚአብሔር ገንዘብ ያላችሁ አስባችሁበት እንዳትቀሩ። ይሄ በረከት ከምደማናችሁም እንዳይጎድል አደራ እላለሁ። እግዚአብሔር ዘራችሁን እናንተን ይባርክ። ዛሬ የምንማርበት የትምህርታችን ርዕስ በዚያም ቀን የወደቀችውን የራይትን ድንኳን አነሳለሁ የተናደውን ቅጥሯን እጠግና የፈረሰውንም አድሳለው እንደ ቀድሞውም ዘመን ሰራታለው የሚለውን የእግዚአብሔር በትንቢተ አሞዝ ምዕራፍ 9 ቁጥር 11 ላይ የተጻፈውን ቃል ነው የምንመለከተው እንግዲህ ይሄ ቃል በእስራኤል ልጆች በዳዊት ቤተሰቦች በዳዊት ልጆች በእስራኤል በእግዚአብሔር ሕዝብ መካከል ውድቀት መድረሱን ይህ ውድቀት ደግሞ እግዚአብሔር ረድኤት እንደተለየው ህዝቡን የሚያሳይ አመላካች ቃል ነው ይሰማል። በእርግጥ እስራኤል ብዙ ጊዜ በብዙ አይነት ፈተና ተፈትነው ያውቃሉ። ግን ትልቁ ፈተናቸው በዙሪያቸው ባሉ አህዛብ አማልክት የሚወሰድ ፈተና ነበር። እግዚአብሔር ታምር ሰሪ እንደሆነ ያውቃሉ። ባህር ከፍለው እንዳሳለፈ ያውቃሉ። ግን እኛ ልጅ ልብ አድሮ አድሮ ቃሪያ ነው፣ አድሮ አዲስ ነው። በቃ ዛሬ ያየውን ነገ ይረሳል። ዛሬ የተቀበለውን ነገ ይረሳል። ሰው እንኳን አታዩትም? ብዙ ነገር አርጋችሁለት ነገ ሊወቅሳችሁ ይችላል። ምንም እንዳዳርጋችሁለት ሊቆጥራችሁ ይችላል። ይህ የሰው ልጅ ልብ ክፋት እና እግዚአብሔርን ቶሎ ቶሎ በመርሳት ታምራትን በመርሳት ሌሎች የተሻለ ታመርሰሪ አማልክትን የሚፈልግ ዝንባል የነበራቸው በጊዜው ደግሞ አማላዊ አማልክቶች ነበሩ። ለምሳሌ መካ ለነበሩ ሴቶች የልጅ አምላክ የሚባል ነበር። ለብቻ ገበን ለገበሬዎች ደግሞ የዝናብ አምላክ የሚባል አምላክ አለ። መመልከት ጎርፍ፣ መጥለቅለቅ የሚያሰጋቸው በውቅያኖስ ዳርቻ የሚቀመጡ ህዝቦችን ለማማለል ደግሞ የጎርፍ የወንዝ አምላክ ይባላል። በጨረቃ የሚጥላቸው አጋንንት የያዛቸው ሰዎች ደግሞ የጨረቃ ምላክ እንደያርቆ ሰዎች የጨረቃ ምላክ ወደ መልኩ ነው። ሰው በሚፈልገው በጎደለው በፈረሰው ግድግዳ በኩል እየቆሙ አማልክትን ይፈጥሮ ነበር። አዛ ይህንን የሚያደርጉት የእግዚአብሔር ፍቅር ስላልገባቸው። የሰው ልጅ ልብ አንድ ከእግዚአብሔር ጋር በፍቅር ከተገናኘ መቆረጫ መበጠሻ የለው። በልማድ አምልኮ የሚኖር ሰው ግን ይወላችሁ፣ እንደ ተጣደ ህብስት ይገለባበታል። ምጣድ ላይ እንዳለ ህብስት እሳት ነው የሚያበስለው። የልማድ ክርስቲያን ከመሆን እግዚአብሔር ይጠብቃችሁ። የልማድ ተመላላሽ፣ የልማድ አስቀዳሽ፣ የልማድ ጸበልተኛ፣ የልማድ ወንጌል ሰሚ ሳይገባን መስማት እንደሱ አይነት ሰዎች ናቸው፣ እንዲህ አይነት ፈተና የሚገጥም ናቸው። እስራኤል የልማድ አምልኮ ነበራቸው። በተለይ ስርዓት በአምልኮ ውስጥ ስርዓት ሲኖር፣ ካልተጠነቀቅን የልማድ አምልኮ ልንለምድ እንችላለን። ስርዓቱን ስለተፈጸምን እግዚአብሔርን ያገኘ ሊመስለን ይችላል። ፋሲካን ያከብራሉ። የዳስ በዓል ያከብራሉ። መብል መጠጥ አለው። ብዙ አይነት በዓላት አሏቸው። በዓል ሀምሳ አለ። ሰንበት አለ! የእረፍት የመብል በዓል ስለሆነ ያስደስታቸዋል። ያን ሲያከብሩ ደስ ይላቸዋል። የሰንበቱን ጌታ የበዓሉን አምላክ ግን በመንፈስ የማግኘት ልምምድ ግን ነበር፣ ጉለት ነበረባቸው። እና በጎደላቸው ደግሞ ሴጣን እየፈተናቸው፣ አሕዛብ እየፈተናቸው፣ የገዛ ፍላጎታቸው የፈተናቸው ወደ ሌላ አማልክት ዞሩ ይሆናል። እግዚአብሔር በሰው ላይ ጠንከር ያለ እርምጃ የሚወስደው ከእሱ ሌላ አምላክ ስናመልክ ነው። እኔ ቀናተኛ አምላክ ነው ከእኔ በቀር ሌላ አምላክ አታምልክ ብሎ ከአስርቱ ቃላት አንዱን ዋናውን ቦልድ አርጎ አስቀምጦታል። አንድ አምላክ እኔ ነኝ፣ እሱን አምላክ ነው። እኛም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ ወይም አንዱ አምላክ ብለን እናምናለን። ሌላ አምላክ የለም። እነሱ ግን ወደ ሌላ አማልክት ዘንበል የማለት ነገር ስላላቸው በተለያዩ ፈተና ውስጥ ይወድቁ ነበር። የእግዚአብሔር ረድኤት ከእነሱ ጋር መስራት ያቆም ነበር። ይፈትናቸዋል፣ እግዚአብሔር ይሰብራቸዋል፣ እግዚአብሔር እያል። እግዚአብሔር ፍቅር ነው፣ ግን ምርጫቸው ፈተና ውስጥ ይከታቸዋል። አያቸው። ሜዳው ላይ ክፉ መንፈስ አለ። ሰው የልቡ ዝንባሌ ከእግዚአብሔር መነሳቱን ሲያውቅ ይጫወትበታል ሜዳ እንደገባች ኳስ ነው የሚ ይጫወትባቸው ነበር እስራኤል ሰይጣን። ምክንያቱም እግዚአብሔር እንዳረዳቸው ክደውታል፣ ትተውታል። ከሱ የሚበልጥ አምላክ ተከትለ አለ ብሎ አስበው ማለት በዚህ ምክንያት ጠራቶቻቸው ይዋቸዋል፣ የዘሩትን በእሳት ያቃጥሉባቸዋል፣ ልጆቻቸውን ሰርቆ ባሪያ ያደረጉባቸዋል። ብዙ አይነት መከራ መልኮ ሆነው ሀገራቸው ተወርሶ በአደጋ ጣዮች በጦረኞች ሀገር ተወርሶ መቅደስ ፈርሶ መስዋዕቱ ፈርሶ ሰውየ ፈርሶ ሌላ ሩቅ ሀገር ብዙ ሺህ ኪሎ ሜትር ሄደው ምርኮ ሆኑ ባሪያ ሆኖ ይኖራሉ። እንዲህ አይነት ፈተና ይገጥማቸው ነበር። አያቸው እግዚአብሔርን መከተል ነፃነት ነው። እግዚአብሔርን መውደድ በሀገር መኖር ነው። በሰላም ማደር ነው። በድንኳን ከቤተሰብ ጋር መኖር ነው። አጥር ባይኖር ቅጥር ባይኖር ችግር የለው እግዚአብሔርን አምላክ ያደረገ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር የተስፋ አምላክ ነው፣ ዋስትና ነው፣ ፍጹም ዋስትና ነው፣ ፍጹም ዋስትና ነው። ጫፋችንን የማያስነካ አምላክ ነው። በተውነው ቀን ግን ወጥመድ እግራችን ላይ ይገባል። በዚህ ምክንያት ተሰባበሩ። እስራኤል ብዙ ብዙ ብዙ መከራ፣ ድቀት ደረሰባቸው። በኋላ በፈተና ውስጥ ተማሩ ቅድም እንዳልሆነ ቂጣው ብረት ምጣዱ ላይ ህብስቱ ምጣት ላይ እንደሚበስል እሳት ላይ እንደሚበስል እየበሰሉ መጡ። ልባቸው የተሰማቸው እግዚአብሔር እና እኛ እኮ ልካ አይደለም፣ ግንኙነታችን ትድለማል እኮ፣ አምላካችንን የአባቶቻችንን አምላክ አስቀየም ነው እኮ ማለት ጀመር። መለሳል የእኛ ምልስ ጌታ፣ አባቶቻችን አቤቱ ነው የሚሉ ይጠሩ አቤት ባይ ፊት እያየ ይከተል ፊታችን መለስ ሲል ቶሎ ሮጦ የሚመጣ ከኛ ምን ጉዳይ እንዳለን አላውቅም ለምን እንደማይደክመው አላውቅም ለምን እንደሚወድን አላውቅም? ዳዊት ታስበው ዘንድ ሰው ምንድን ነው፣ ትጎበኘው ዘንድ ሰው ልጅ ምንድን ነው ብሎ የጠየቀው ግራ ገብቶት፣ እንዴት እኛ እንወደዳለን እንዴት እኛ እንትወዳለን ምንወደድ ነን ወይ ግን አንተ ትወድናል እንዴት ታስበናል እንዴት ያለ ይጠይቃል። እንዴት እፎ እንዴት ወደድከን? አሁን ያን ተስፋ ያን የፊታቸውን መመለስ ሲመለከት ነው የዳዊትን ቤት እንደገና እሰራለሁ፣ የተሰበረውን እጠግናለሁ። እግዚአብሔር ይመስለኝ። እግዚአብሔር መላሽ አምላክ ነው። እግዚአብሔር ተግባራዊ ተመላሽ ነው። በነገራችን ላይ እግዚአብሔር የወደቀውን አስቶ ነው የሚመለሰው። ሲመለስ የወደቀውን ያነሳል። የወደቀውን የዳዊትን ድንኳን አነሳለሁ፣ የተናደውን ቅጥሏን ጠግናለ፣ የፈረሰውን ማድሳለሁ፣ እንደ ቀድሞውም ዘመን እሰራታለሁ። መለስ ስትሉ መለስ ስንል እንደ ቀድሞ ዘመን ይሰራናል። እኛ ያላየናቸውን ያንን የቅዱሳ ምን መልክ አድርጎ ይሰራናል። የልጁን መልክ አድርጎ ይሰራናል። ኃጢአታችንን ከኛ ያጥባል። ድካማችንን ከኛ እንከባለ ስንፍናችን ከሰውነታችን ያስወግዳል። እንደገና ቅጥራችን ይሰራል። ቅጥር አጥር ነው። እኛን መላእክት ይከቡናል። ወደ አምላካችን በንሳ በእምነት በፍለጋ ስንመጣ ቅጥሩ ይሰራል። መላእክት በዙሪያችን ይሰፍራሉ። እንደገና እኛ እንሰራለን። ውስጣችን፣ መንፈሳችን፣ ልባችን፣ ሰውነታችን እየተሰራ እየተሰራ ይመጣል። አንዳንድ ሰዎች አይታችሁ ታውቃላችሁ። አንድ አርቲስት ማን ነው የሚባል አርቲስት? ተስፋ ይመስለኛል። ተስፉ የሚባል አርቲስት ይመስለኛልና ወደ እመቤታችን ጸበል ሄዶ በጣም አደገኛ ሱስ፣ መጠጥ፣ ጫት የለመደ ነች። እንዴት አርጎ እንደተቀደሰ እንደተሰራ ሲመሰክር በአደባባይ። ወደ እግዚአብሔር የሚመጣ ሰው ይሰራል። ልክ ቤት ፈሶን እንደሚሰራ ይሰራል። ድካሜ እንዴት ነው እስከ መቼ ነው የምትሉ ሰዎች ይሰራናል። እንደ ቀድሞ ዘመን ይሰራ ነው። የፈረሰውን ቅጥራችንን ጠግ ነው። የመንፈስ ስብራት የገጠመን፣ የልብ ህመም የገጠመን፣ ከመታመማችን የተነሳ ሰው የሰለችን፣ ወንድ የሰለችን፣ ሴት የሰለችን፣ አባት እናት የሰለችን፣ ልጅ የሰለችን፣ ጓደኛ ወንድ ጎረቤት የሰለችን እንደገና ይሰራል። በሰው ሰልፍ ውስጥ ያስቀምጠናል። እንደ ሰው እንድንኖር ያደርገናል። አያችሁ፣ በጠላት ስንወድቅ ከሰው ተራ ነው የምንወጣው። ጠላት እንደ አውሬ ነው የሚያደርገን። በእግዚአብሔር አምሳል የተፈጠረ መልካችን ነው የሚያጠፋው። ከእግዚአብሔር ተላ የተመግበንበት አለም እንደዚህ ነው፣ ስግብግቦች፣ በጣም ማይጠግቡ ነጥቀዋዳሪዎች፣ ጨካኞች፣ ምንም ነገር የሚያደርጉ አድርጎ ይቀጥታል ራሳቸውን የሚጥሩ ተስፋ የሚቆርጡ ማመን የሚያቀታቸው ደካሞች አድርጎ ይሰራ ነው። እግዚአብሔር ደግሞ ስንድመለስ እንደገና እሱ ይሰራ ነው። የወደቀች ውን የዳዊትን ድንኳን ይሰራል። እግዚአብሔር መንፈስ ቅዱስ የሚያድርበት ይህ ሰውነት ይሰራል። ይህ ሰውነት መንፈስ አለው፣ ነፍስ አለው፣ መቅደስ ነው። ይህ ሰውነት እግዚአብሔር የሚወደው ጌታ ያደረበት ነው። ጌታ ተዋህዶት የተገለጠ ጌታ የመሰለው ነው። ዘመደ ክርስቶስ ነንኛ። ይሰራል፣ የሰውነት ነገር ተስፋ አለ። ተስፋ አለ። እግዚአብሔር ልጆች ተስፋ እንዳትቆርጡ፣ እግዚአብሔር እስካለ ተስፋ አለ። መቼም እንዳትረሱት። ምንም ነገር ይፈጠር፣ ምንም ሁኑ፣ የትም ሁኑ፣ እንዴትም ሁኑ፣ እግዚአብሔር ስላለ ተስፋ አለ። እግዚአብሔር ይሰራል። የፈረሰውን ቅጥር ይሰራል እንደገና እንደ አዲስ እንደ ቀድሞ ዘመን ያመፀናል። አባት ለልጁ ይራራል። ልጅ ቢያጠፋ፣ አባት ግን ይቅር ይላል። ልጅ ቢጠፋ፣ አባት ግን ይቀበላል። ልጅ ቢሳሳት፣ አባት አንገርሳን ያደርገዋል። እግዚአብሔር አለ የሚሰራ አምላክ። የዳዊትን ቤት እንደሰራ እኛ ቤት ይሰራል። የእኛን ትዳር ይሰራል። ተስፋ ትቁረጡ። ተፋታችሁ እንኳን ብትሆን ተስፋ እንዳትቆርጥ። እግዚአብሔርን ካመናችሁ ቤታችሁ እንደገና ሊሰራ ይችላል። በእውነት በእውነት ውጡ፣ ሂዱ፣ ወደ መጠበቂያችሁ ሂዱ፣ ሂዱ፣ ሂዱ። ዓለም ሞኝ ትበላችሁ፣ ሞኝ ትበላችሁ። ተራራ ላይ ውጡ፣ መቅደሳችሁ ላይ ሂዱ፣ ቆሙ እጃችሁን ወደ ላይ ዘርጉና፣ እጠብቃለሁ፣ ተስፋ አደርግሃለሁ። እኔ ያንተ ሞኝ አማኝ እጠብቃለሁ። አንተ ሞኝ ሞኞኝ አልጎድልም በሉ እግዚአብሔርን ታታላችሁ። በስብከት ሞኝነት የሚያምኑትን ያድን ዘንድ እግዚአብሔር በጎ ፈቃድ ሆኗል ያለው ጳውሎስ፣ ለዚህ ስብከት ሞኙንና እጃችሁን ወደ ሰማይ ዘርጉ። ውጡ ከድንኳናችሁ ውጡ አዎ፣ ተበላሽቷል። ነገር ቆሸሸና፣ ብዙ ነገር ተበላሽቷል። ግን ውጡ፣ ውጡ፣ በቃ ከዛ ከውጡና ዝም ብላችሁ ሂዱ። በፊቱ ቁም፣ በሚራራው አምላክ ፊት ቁም። እግዚአብሔር ሰማኑን በልቦናችን ይጻፍልን። እግዚአብሔር ቸርነት፣ የመንፈስ ቅዱስ ብርሃን ከእናንተ ጋር የጌታችን የስቶስ ፍቅር ይብዛላችሁ። እኔ ወዳችሁ አምላክ ፊቱን ያብራላችሁ እግዚአብሔር። ልጆች እናታችን የሚታችን ራዊት በረከት ብላ ጥበቃ አብሮ እንዲሁም ማሳሰቢያ እንዳትረሱ ያምሊሆን ፍለፊታችን እሑድ፣ ሰኞ ና ሰኞ ማታ እንዲሁ ደግሞ ኮሜንት አርጋችሁ ላይክ በሰምን ተጨናችሁ ጥሩ። ይህን ስታደርጉ ሰው እንዲሰማው አንድ እርምጃ ወደፊት ገፋችሁት ማለት ነው። ቀሲስ አሸናፊ ግርማርያም ነኝ። እግዚአብሔር በረከት ከሁላችን ጋር ይሁን። ሰላም